የተከበራችሁ ተመልካቾቻችን ምርጫችሁ አማራ ሚዲያ ኮርፖሬሽን አድርጋችሁ ከትዕይንተ ዜናችን ጋር ስላላችሁ እጅግ አድርገን ነው የምናመሰግነው። አሁንም ቆይታችሁን ከኛ ጋር አድርጉ። ጉዳዮቻችን ይቀጥላሉ። አሁን ደግሞ አዲስ አበባ ከሚገኘው ስቱዲዮአችን ቀሪ ዜናዎችን ተከታትለን እንመለሳለን። አንዱ አለምናን እየጠበቀ ነው። ከደቂቃዎች በኋላ ከኛ ጋር እንገናኛለን። ሰላም በያላችሁበት፣ ክቡራትና ክቡራን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዘገባዎች እየቀረብ ያለው አብራችሁን ቆዩ። ሰላም ባህል እንዲሆን የሲቪል ማህበረሰብ ድርጅቶች በተሻለ ቁርጠኝነት ሊሰሩ ይገባል ሲሉ የብሔራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳ የተናገሩ። ወጣቶች ሰላምን በእውነት በእውቀት በፅንሰ ሀሳብና በአመለካከት በመሰነቅ ሚናቸውን መወጣት ይጠበቅባቸዋል ያለው ደግሞ የኢንስፓየርድ ኢትዮጵያ ወጣቶች ማህበር ነው። ድልነሳ መንግስቴ የዚህን ዘገባ ዝርዝር እንደሚከተለው አዘጋጅቷል። ኢትዮጵያ ከጥንት ጀምሮ በአታካች ፈተናዎች ያለፈችባቸው ዘመናት ብዙ ናቸው። ሕዝቧ አትፈትነኛ ልልህም ይልቁንም ፈተናውን የማልፍበትን ስጠኝ የሚለውን ቃል ከፈጣሪው ጋር እየተነጋገረ የፈተና ዘመናትን ተሻግሯል። አሁንም ቢሆን አንዱ ፈተና ሲያልፍ ሌላው እየተተካ የሰላም ጉዳይ ከግለሰብ እስከ ተቋም ቢለፈፍ አፍ ከልብ አልሆን ብሎ ሰላም የሚያወሩት እንጂ የማይኖሩት እየሆነ ይገኛል። ይሁን እንጂ ያለፉት እንዴት አለፉት ብለን ታላላቆቻችንን ስንጠይቅ የምናገኘው ምላሽ በአካባቢያቸው ሀገር በቀል እውቀት ተጠቅመው ግጭት እንዳይፈጠር ሩ ሲፈጠርም እየገሰጹና እየካሱ መቆየታቸውን ነው። የሰላምን ዋጋ ተረድተው እንደቁ ባሉ ማህበራዊ ተቋሞቻቸውና መሰባሰቢያቸው ቤተሰባቸውን እየመከሩ የጥፋት ትጥቅ እንዲፈታ ይህንኑ እሴት በመተግበራቸው የአካባቢያቸው ሰላም ወደ ነበረበት እየተመለሰ ነው ያሉን የጭልጋዋ እናት ወይዘሮ ኬሪያ ጡሀ ናቸው። ሁለት መንገድ ፈጥረን ነበር በከተማው በትንሽ ከተማ ውስጥ ሁለት መንገድ ፈጥረን ነበር። አንድ አይራ በአይራው የሚባል መንገድ፣ አንድ በአስፋልቱ የሚኬድ መንገድ ነበር። መሀሉ ኮብሎ ሳር በቅሎ ከብት ማይሄድበትም ሰውም አይሄድበትም፣ የነበር ያ ቀርቶ ሁለቱ ሰላም ፈጥረው ሁለቱ ብሄሮች ሰላም ፈጥረው አሁን የመጀመሪያው ሰላም የነበረው አይነት ሰላምታ እየመጣን ያለ ከደህና አደራችሁ እንኳ ደህና አደራችሁ፣ እግዚአብሔር መስኬ ደህና አደራችሁ፣ አልሐምዱላ የማይልበት ህዝብ የጎልጥ የሚተያይበት ነበር። አሁን ግን አልሐምዱላ፣ ሙስሊሙም ሆነ ክርስቲያን አማራም ሆነ ቅማንት ወንድማማቾችንን እየትኖርን ነው። ተዋልደናል፣ ተዛምደናል። አሁንም ዝንድናችን ይቀጥላል ከሰርግ፣ ከልደት ከክርስትና እየተጠራራና ያለ። በኢትዮጵያ የወጣቶች ቁጥር ሰባ በመቶውን ይይዛል። ታዲያ እነዚህ ወጣቶች በሞግዚት የሚተዳደሩ ሳይሆኑ የነጋውንም ሀገር የሚረከባት የዛሬውንም ብልሽት የሚያስተካክል ወጣት ነውና ሰላሙንም ልማቱንም ራሱ የሚመራና የሚጠብቅ ወጣት ሊሆን ይገባል ይላል የኢንስፓየርድ ኢትዮጵያ ወጣቶች ማህበር መስራች ወጣት ልዩ ነህ ታምራት። የሰላም ዋጋው ስንት ነው? የሰላም ዋጋው ብዙ ነው፣ የሰላም ዋጋው ትልቅ ነው የሚል ኮንሰፕት ሳይሆን የስብና ዋጋ ትልቅ ነው፣ የሰው ዋጋ ብዙ ነው፣ የሰው ዋጋ ትልቅ ነው። እዚህ ምድር ላይ አልቲሜት ክሬሽን ትልቁ ፍጡር ሰው ነው። ሰላምም የሚያስፈልገው ለሰው ነው። ስለዚህ የሰውን ዋጋ ኢሊቬት ማድረግ የሰላምን ዋጋ ከፍ ማድረግ ይቻላል። ስለዚህ አሁን አቲቲዩዳችንን ለሰላም ያለንን ፐርስፔክቲቭ መቀየር፣ ማስተካከል አለብን ማለት ነው። ስለዚህ ስለ ሰላም አስፈላጊነት የተወራ የሰላም እጦት እየጨመረ ነው የመጣው። ስለዚህ የሰላም እውነትና የሰላም እውቀት በኅብረተሰባችን ዘንድ መጎልበት አለበት ማለት ነው እና ሰላም ከክራውድ አይጀምርም። ሰላም ከግለሰብ ነው የጀምረው የሰላም እውነት የሰላም እውቀት በሀሳብ በጻንስ ሀሳብ፣ በእውቀት እና በእውነት ደረጃ ሰዎች ውስጥ መስረጽ አለበት። ስለዚህ ከግለሰብ ይጀምራል። እኔ ውስጥ ያለው ሰላም ወደ አንተ ይንሰራፋል ወደ አንተ ይመጣል፣ ወደ ሀገር ይተርፋል ማለት ነው። ስለዚህ የወጣቱ ሚና የሚሆነው ሰላምን በእውቀት በእውነት በጽንሰ ሀሳብ በአመለካከት አንጻር መሰነቅና መያዝ የወጣቱ ኃላፊነት ነው ብለን ነው የምናስበው። ከዚህ ቀደም የሲቪል ማህበረሰብ ድርጅቶች የሰብአዊ መብት የመልካም አስተዳደር ጉዳዮችና ዲሞክራሲ ላይ ተሳትፎ የሚያደርጉበት አውድ ያልነበረ ብሎም ያልተፈቀደ እንደነበር ይታወሳል። ይህንን አውድ በተወሰነ መልኩም ቢሆን የሚከፍት የፖሊሲ ማሻሻያ አዋጅ መውጣቱ ጥቂት መነቃቃቶች ተፈጥረዋል ያሉት የብሔራዊ ምክክር ሲቪል ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በትምህርትና በሰላም ጉዳይ ላይ ሁሉም የሲቪል ማህበረሰብ ድርጅቶች ከስካሁኑ በተሻለ የነቃ ተሳትፎ እንዲያደርጉ ያሳስባሉ። ከዚህ በላይ ቁርጠኝነትን ማሳየት አለባቸው። አሰራራቸውንም ደግሞ የበለጠ የዘመነ ማድረግ መቻል አለባቸው። ሁሉ አቀፍ እንዲደረግ እንደው ቢቻል ደግሞ እውቀት መር፣ ምርምር መር ቢሆን በተለያዩ መስኮች ስራዎች ቢሰሩ፣ በተለይ ወደ ምርምር አካባቢዎች ከእርሻ ጋር የተያያዙ ኢትዮጵያ መሰረት እርሻ ነውና ወደ እርሻዎች አካባቢ ከህዝቡ የሚያነሳቸው ከማራባር ጋር የተያያዙ ጉዳዮች አሉ። በተለይ ወደ ገጠሩ አካባቢ ከትምህርት ጥራት ጋር ደግሞ በዚሁ አካባቢ ብዙ የሚሰሩ ስራዎች አሉ። ሰላም ግንባታ ሲባል እኮ እጅግ ብዙ ነገር ስለሆነ የሰላም ግንባታ አንዱ ዘርፍ የትምህርቱ ዘርፍ ነው። የትምህርት ጥራትን በተመለከተ ዘንድሮ እርቃናችን 12ኛ ክፍል ፈተና አሳይቶናል የት እንዳለን። ስለዚህ የስራ ባህል ግልጽ አድርጎ አሳይቶናል። በዚህ ላይ የሲቪል ማህበራት በሚገባ ብዙ ሚና መጫወት አለባቸው ብዬ አስባለሁ። ሰላምን ባህል በማድረግ የሰላም ግንባታ ላይ ከፍተኛ ሚና መጫወት አለባቸው። በፓይሎት፣ በፖለቲካውም፣ በኢኮኖሚውም፣ በትምህርቱም፣ በንግዱም፣ በሁሉም ቦታ ብዙ ቦታ ስላላቸው በእነዚህ መጫወት አለባቸው ብዬ አስባለሁ፣ አምናለሁ። በአሁኑ ሰዓት የኮንስትራክሽን ዘርፉ በተለያዩ ምክንያቶች ለከፍተኛ ችግር መዳረጉን በዘርፉ የተሰማሩ አካላት ይገልጻሉ። ስራዎች ለተወሰኑ ግለሰቦች ብቻ ባልተገባ መልኩ የመስጠት ተግባር የኮንስትራክሽን ዘርፉ በእጅጉ እየጎዳው ነው ሲል የገለጸው ደግሞ የኢትዮጵያ የኮንስትራክሽን ስራ ተቋራጮች ማህበር ነው። የከተማና መሰረተ ልማት ሚኒስቴር በበኩሉ ያልተገባ አሰራር የሚፈጽሙ አካላት ላይ እርምጃ ይወሰዳል ተብሏል። ዝርዝሩን አብረን እንከታተል። በኢትዮጵያ ባለው የዋጋ ንረት ምክንያት ቀዳሚው ተጎጂ የኮንስትራክሽን ዘርፍ ስለመሆኑ የዘርፉ ተዋናይን ይገልጻሉ። በሀገሪቱ ያለው አለመረጋጋት በርካታዎችን ለኪሳራ ሲዳረግ ዘርፉን ደግሞ በከፍተኛ ሁኔታ ስለማዳከሙ የኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር መረጃ ያመላክታል። በሲሚንቶ ምርት ላይ የታየው ንረትና የምርት እጥረት በብረት ዋጋ ላይ ከታየው ከፍተኛ ጭማሪ ጋር ተዳምሮ ዘርፉን የለም ወደሚባል ደረጃ ላይ እያደረሰው ነው ተብሏል። ከዚህም በላይ ደግሞ ባልተገባ የጥቅም ትስስር በወቅቱ ያሉ ስራዎችን እንኳን ለተወሰኑ ተቋራጮች ብቻ መሰጠቱ የኮንስትራክሽን ዘርፉን ህመም ውስጥ ከቶታል። ይላሉ የኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር የቦርድ አመራር ኢንጂነር የኋላው ሲሳይ። እኛ እንደው እንደ ማህበርም እንደ ግልም እንደ ግሩፕም የተለያየ የሚመለከታቸውን ሴክተር ባለቤቶች እንጠይቃለን። ኮንስትራክሽን በቼን ሆን አሁን ለተወሰነ ግሩፕ ብቻ ነው። አሁንም በቃ የማወፈርና የማፈርጠም እነዛን የተወሰነ ግሩፕ ብቻ በቢሊየን ሰጥተህ ሌላውን በቃ አንተ አይመለከትም። አንዳንድ ጊዜ ጊዜ የተወሰነ ሀገር ያለው የተወሰነ ሀገር የሌለው እስከሚያስመስል ድረስ ማለት ነው የስራ አሰጣጡ በአጠቃላይ የታመመ ነው። ፍትሃዊ ሀብት ክፍፍል የለውም። አገሪቱ በሺዎች የሚቆጠሩ ኮንትራክተሮች አሉ። በፌዴራል ደረጃ ከኛ እንኳ በማህበሩ እንኳ ከሃያ ሺ ኮንትራክተሮች በላይ አባሎች አሉ። እነዛ ኮንትራክተሮች ስራ ስንት ፐርሰንቱ አለው ብትለው በዜሮ ፖይንት ምናምን ነው። ሊመዘን የሚችለው ያላቸው በኢንፍሌሽን የተበሉ ናቸው። የተወሰነ ግሩፕ ደግሞ በቃ በትንሽ በዚህ በመቶ በመቶ ብለህ የማትቆጥረው ኮንትራክተር ደግሞ በቃ ስራውን ተጨናንቆ በሽተኛ እስከመሆን ድረስ ስራውን ዞሮ ዞሮ ሳይሰራው እኮ ነው የሚሄደው። ያም ሰው ነገ ከነገ ወዲያ ችግሩ በራሱም ላይ እየመጣ ነው። ስራውን ጠቅልሎ የመውሰድና የሀብት ብክነትም ነው እየመጣ ያለው። አከፋፍሎ የመስጠት ችግር በጣም አላገሪቱ ላይ ነው። ይሄንን መንግስት እንደ ትልቅ መፍትሄ አድርጎ ወስዶ ቶሎ ካልደረሰለት ኮንስትራክሽኑ በዚህ የተነሳ ብዙ ሰዎችን የሰራጣ አድርገዋል። ብዙ ሰዎችን ከሀገራቸው እያፈናቀለ ያለበት ሁኔታ ነው ያለው። ኮንስትራክሽን ዘርፉ ላልተገባ ሰው መሰጠቱ ኢኮኖሚው ላይ ጉዳት የሚያደርስ ሲሆን ባለቤቶቹ ደግሞ ጥራት ያለው ስራ ባለማግኘታቸው አይናቸውን ወደ ውጭ ተቋራጭ በማማተር ዘርፉን እንደሚጎዳ የሚናገሩት የሌልታ ሪል ስቴት ፕሮጀክት ስራ አስኪያጅ ኢንጂነር ተዋበ ጸሐይ ኢፍትሐዊነት በጭረታና ምልመላ ዘርፍ ላይ ጭምር የሚጀምር መሆኑን ተናግረዋል። በትክክለኛው እቅድ በትክክለኛውን ስራ ለመስራት ምንድን ነው መደረግ ያለበት? ከመጀመሪያ ጀምሮ ለምሳሌ ኮንትራክተሮች ስክሪን ሲደረጉ በያዝ መደረግ የለበትን ማለት ከኮራፕሽን ነፃ መሆን መቻል አለበት። ኦፍ ኮርስ ኮራፕሽንን ኮራፕሽን ሚኒማይዝና አቮይድ ላናደርግ እንችላለን፣ ግን በተቻለ መጠን ለትክክለኛው ቦታ ትክክለኛውን ኮንትራክተር ነው ከስክሪኒንግ ጀምሮ ከመምረጥ ጀምሮ ትልቅ ፕሮብሌም አለ። በደንብ ከተመረጠና ትክክለኛውን ኮንትራክተር አሳይን ማድረግ ከተቻለ ምስጊን ማህበረሰብ የስራ እድል መፍጠር አለም ለሌሎችም መትረፍ እንችላለን። በመንግስት መዋቅር ውስጥ የሚሆን በግልና በመንግስት የልማት ድርጅቶች ውስጥ የሚፈጸመው ይህ በሰንሰለት ለተወሰኑ ሰዎች ስራን የማድል ተግባር ዘርፉን የሚያዳክም በመሆኑ ለምን ቁጥጥር አታደርጉም ብለን የከተማና መሰረተ ልማት ሚኒስትር ዴታውን ፈንታ ደጀንን ጠይቀናል። እንደሳቸው ምላሽ እስካሁን ይህ ተፈጸመብኝ ብሎ ቅሬታ አቀረበ የለም፣ ችግሩ እየተከሰተ ከሆነ ግን የመቆጣጠር ግዴታ ስላለብን እርምጃ እንወስዳለን ብለዋል። እንግዲህ እንዲህ አይነት ቅሬታዎች ቀርበው የተወያየንበት የለም። አድሎ ለምሳሌ ለከለ ተሰጥቶ የተከለከልኩ የሚል የተለያዩ አድሎ ተፈጽምብኝ የሚሉ አሰራሮች ቀርበው ውይይት ያደረግንባቸው ሁኔታዎች አላስታውስም። ግን የሉም ብዬ አልደመደምም። አድሎ የሚፈጽም የተለያዩ ሰዎች ከሱ የሚያበላልጥ ካለ ትክክል አይደለም። እርምጃ እንዲወሰድ እናደረጋለን። ግን ይሄ የተደረገበት ሰው ተጨባጭ መረጃ ይዞ ወደኛ መምጣት አለበት። ከመጣ እርምጃ ለመውሰድ ዝግጁ ነን። መንግስት ያስቀመጣቸውን ሀሳቦች ተጠብቀው እንዲሄዱ ነው የምናደርገው። ይሄ ከተዛነፈ ደግሞ እኛ ኃላፊነት አለብን። ለስራ እድል ፈጠራ የሚውል በቂ ሀብት አለመኖርና የተረጋጋ ሰላም እጦት ችግር ለወጣቶች የስራ እድል ፈጠራ እንቅፋት ፈጥሮብኛል ሲል የሰሜን ሸዋ ዞን ስራና ስልጠና መምሪያ አስታውቋል። በተያዘው በጀት ዓመት ከ100 ሺህ በላይ ለሚሆኑ ወገኖች በቋሚና በጊዜያዊ የስራ ዕድል አማራጮች ለማሰማራት እየተሰራ ስለመሆኑም አስታውቋል። ኤሊያስ ፈጠነ ዝርዝር ዘገባ አዘጋጅቷል። በኢትዮጵያ በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች በየደረጃው ከሚገኙ የትምህርት ተቋማት ስልጠና አጠናቀው ይመረቃሉ። እነኝ ወጣቶች በአግባቡ በመያዝ ለሀገር ኢኮኖሚው ማበርከት ያለባቸውን ሁሉ እንዲቸሩ የስራና ስልጠና ሚኒስቴር በየደረጃው ካሉ ተቋማትና አጋር አካላት ጋር ስራዎችን በትብብር ይሰራል። በሰሜን ሸዋ ዞን 17 ወጣቶች በዚህ ዓመት በጊዜያዊና ቋሚ ስራ እንዲኖራቸው ለማስቻል እየተሰራ ነው የሚገኘው። በዞኑ ስራና ስልጠና መምሪያ የስራ እድል ፈጠራ ቡድን መሪው አቶ ጥላይ በላይ ለስራ እድል መፍጠሪያ አማራጮችን በመለየት ወደ ስራ የተገባበት ዘርፉ ባለፉት ስድስት ወራት የቅዱን 35 ከመቶ ማሳካት መቻሉን ተናግሯል ተናግሯል በየአመቱ ጊዜያዊ ስራ እድል የሚፈጠር ከሆነ ለሌላም ጊዜ ስራ እድል ፈላጊ ነው የሚሆነውና ፈላጊ ቋሚ ስራ እድል ከመፍጠር አኳያ 42175 ወይም 70.3 ፐርሰንት ነው ቋሚ ስራ እድል የፈጠር ነው የሚጠበቀው 80 ፐርሰንት ነው ግን ደግሞ የፈጸም ነው 70.3 ፐርሰንት ነውና እዚሁ ስራ እድል ውስጥ ከፍተኛው የስራ እድል ፈጠራው ሚና እንዲጫወት የሚፈልገው ወጣት ነው በተለይ ከ15 እስከ 29 ዓመት ድረስ ያለው ወጣት ስራ እድል እንዲያገኝ ይፈለጋልና አሁን በነበረን ወደ 42907 50ፐርሰንቱን ወጣት ስራ እድል እንዲፈጠር ተደርጓል ተብሎ ነው የሚታሰበው። በዞኑ በወጣቶች ስራ አድል ፈጠራ ላይ እየተደረገ ያለውን ርብርብ በርካታ መሰናክሎች እየፈተኑት ስለመሆኑ መምሪያው አስታውቋል። ከመምሪያው በተገኘ የመረጃ መሰረትም ትልቁ መሰናክል በዘርፉ ስኬታማ ስራዎችን ለማከናወን የሀብት አቅርቦትና አማራጮች ማነስ ስለመሆኑም ተነግሯል። የስራ እድል መፍጠሪያ ሀብት እጥረት አለ የስራ እድል መፍጠሪያ ሸዶች እንዲሰሩ መረገረገድ የበጀት መሰረታዊ ችግር አለ አሁን በእኛ ዞን ተጨባጭ ሁኔታ ከ31 ወረዳና ከተሞች 13 ወረዳዎች ብቻ ናቸው በጀት መድበው የ መስሪያ የመደቡት ይህም የሚያመላክተው ምንድን ነው የከረምንበትና የቆየንበት የሀገራዊ ና ክልላዊም የሆነ ፖለቲካዊ ሁኔታው በርከት ያለ በጀት መድቦ ሰፊ የስራ እድል መፍጠሪያ ሸዶች ከመስራት አኳያ አንዱ ተግዳሮትና የገጠመን ችግር ነው ተብሎ መውሰድ ይቻላል። በሀገሪቱ ያለው የሰላም እጦት በተለይም በስሜን ሸዋ ዞን በተደጋጋሚ የሚከሰተው አለመረጋጋት የወጣቶች ስራ እድል ፈጠራን ዘርፍ በእጅጉ ጎድቶታል ተብሏል። በቆላማው የዞኑ አካባቢ በተለይም በይፋት ቀጠና ተደጋጋሚ የጸጥታ ችግር በመፈጠሩ ዘርፉን ጎድቶታል። እንደ ሀገር ያለው ችግርም በተለይም በኮንስትራክሽን ዘርፍ ላይ ወደፊት መሄድ እንዳይቻል አድርጓል። አንዱ ስራ እድል የምፈጥርበት ኮንስትራክሽን ዘርፉ ነው። በተለይ በግልም ሆነ በመንግስት የሚሰሩ የመንግስት ፕሮጀክቶች ከኮንስትራክሽን ጋር ተያይዞ የሲሚንቶ እጥረት ነበረ፣ አይገኝም ነበረ። እሱ ትልቅ የስራ አድ ፈጠራውን ተግዳሮት ሆኖ የቆየ ነው። አሁን ተፈቷል የሚል ነገር አለ። እሱን በቀጣይ የምንሰራበት ሰራበት ርብር የምናደርግበት ሆነ አንዱ እሱ ነው። የመመሪያ መቀያየር አለ እዚ ኮንስትራክሽን ጋር ስለዚህ በየጊዜው ሲቀያየር ወጣቶችን በዛ አደራጅቶ ፈጥኖ ወደ ስራ ከማስገባት አኳያ አንዱ ተግዳሮት ገጥሞን ነበር ብሎ ስለቻላል እነኚህን ችግሮች በማጤን ጎን ለጎን መፍትሄ ለማስቀመጥ ተሞክሯል ብለዋል። አቶ ጥላይ የተቀናጀ ግብረ ኃይል ተቋቁሞ የፋይናንስ ዘርፍና የአደራጅ መስሪያ ቤቱን የጋራ ተግባር በማቀናጀት ለውጤት እየተሰራ ስለመሆኑም ተናግሯል። ከብድር መስሪያና መሸጫ ቦታ አቅርቦት ጋር በተያያዘ ያሉትን ችግሮችን በተመሳሳይም ስራ ዕድል ፈጠራ ግብረ ኃይልና ቴክኒክ ኮሚቴ የመጀመሪያው በወረዳው ያሉ የስራ እድል መፍጠሪያ ጸጋዎች በከተማም በገጠርም በመንግስት ፕሮጀክትም በቅጥርም በሌላም ዘርፍ እንበላቸው ልቅም አድርገው ለይተው በግብረ ኃይሉ አጸድቀው አንደኛ መያዝ አለባቸው። ሁለተኛ ደግሞ ወደ ዞን መላክ እንዳለባቸው እሱን ክትትል እያደረግን የለያችሁት ሀብት ይህን ያህል ነው፣ የተፈጠረው ስራ እድል ደግሞ ይህን ያህል ነው ብሎ ክሮስቸክ እያደረጉ ወደ ትክክለኛውና በዞናችን ተጨባጭ ሁኔታ ምን ያህል ስራ እድል ሊፈጥር ይችላል የሚለውን በእውነተኛ መረጃ ላይ ይዘን ለመተጋገል ለመደጋገፍ እንዲያመቸን ነው። በዞኑ ያለውን የመስሪያና መሸጫ ቦታ ችግር ለመፍታት በተዋረድ ከሚገኙ ተቋማት ጋር በመነጋገር መፍትሄ ይቀመጣል ነው የተባለው። አሁን ላይ የስራ እድል እንዲፈጠርላቸው የተመዘገቡ ከ110 ሺህ በላይ የሚልቁ ወገኖች ስለመኖራቸው ከመምሪያው የተገኘ መረጃ ያመለክታል። ተላላፊ ያልሆኑ በሽታዎች በዓለም አቀፍ ደረጃ ከፍተኛ ጉዳት እያደረሱ እንደሚገኙ መረጃዎች አመላክታሉ። ካለው ምጣኔ ሀብታዊና ማህበራዊ ቀውስ አንጻር ተላላፊ ያልሆኑ በሽታዎችን ለመከላከል ተገቢውን ትኩረት አለማግኘቱ ችግሩን አስከፊ ያደርገዋል። ባልደረባችን ደጀኔ በቀለ በሰሜን ሸዋ ዞን ጤና መምሪያ ተላላፊ ያልሆኑ በሽታዎች መከላከል ባለሙያው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ተላላፊ ያልሆኑ በሽታዎች በዓለም አቀፍ ደረጃ ዋነኛ የጤና ችግር ተብለው ከተፈረጁት መካከል ይጠቀሳሉ። በዓለም ላይ በየዓመቱ ከ41 ሚሊዮን በላይ ሰዎች ተላላፊ ባልሆኑ በሽታዎች አማካኝነት ሕይወታቸውን የሚያጡ ሲሆን በየዓመቱ ከሚመዘገበው አጠቃላይ ሞት መካከልም 71 በመቶ የሚሆነውን ድርሻ ይወስዳል። ይህ ደግሞ መካከለኛና ዝቅተኛ ገቢ ባላቸው ሀገራት ጎልቶ የሚታይ ችግር መሆኑ ይነሳል። ለችግሩ መከሰት የአኗኗር ዘይቤና የአመጋገብ ስርዓት መቀየር የከተሞች መስፋፋትንና አካላዊ እንቅስቃሴን ጨምሮ ሌሎች ሰዎችን በመንስኤነት ይጠቀሳሉ። በሰሜን ሸዋ ዞን ጤና መምሪያ ተላላፊ ያልሆኑ በሽታዎች መከላከል ባለሙያ ስንታየሁ ጌታቸው እንደሚሉትም ተላላፊ ያልሆኑ በሽታዎች ከፍተኛ ምጣኔ ሀብታዊና ማህበራዊ ቀውስን እያስከተሉ ይገኛሉ። እንደ ስኳር፣ እንደ ደም ግፊት፣ እንደ ካንሰር፣ የአይምሮ ጤና የመሳሰሉት በተለይ ትኩረት ተሰጥቶባቸው እየተሰሩ ያሉ ስራዎች ናቸው። ሃይፐርቴንሽንና የስኳር በሽታ ካንሰርም ቢሆን በልየታ ቀድሞ ስክሪን በማድረግ ችግሩ ኮምፕሊኬትድ ሆኖ ወይም ውስብስብ ችግር ውስጥ ከመግባታችን በፊት መከላከል የምንችላቸው ናቸው። ቀድመን በመመርመር ቀድመን በመለካት በሽታውንም ወደ ችግር ውስጥ ከመግባታቸው በፊት መከላከል እንችላቸዋለን። ተላላፊ ያልሆኑ በሽታዎች መንስኤያቸው በርካታ መንስኤም ቢኖረው ነገር ግን በተለይ ከአኗኗር ዘይቤ ጋር የሚገናኙ ናቸው። እነዚህ የበሽታ አይነቶች ሁሉንም የህብረተሰብ ክፍሎች የሚያጠቁ ቢሆንም ህጻናትና አረጋውያን በተለየ መልኩ የዚህ ህመም ተጠቂ እንደሚሆኑ መረጃዎች ያመላክታሉ። የአልኮል መጠጥ፣ የሰውነት እንቅስቃሴ መቀነስ፣ ሲጋራ ማጨስና ሌሎችም ለዚህ በሽታ በፍጥነት መስፋፋት ተጠቃሽ ምክንያቶች ሲሆኑ ችግሮች ውስብስብ ከመሆናቸው አስቀድሞ መከላከል የሚቻልበት እድል እንዳለም ተመላክቷል። ተላላፊ ያልሆኑ በሽታዎች መንስኤያቸው በርካታ መንስኤም ቢኖረው ነገር ግን በተለይ ከአኗኗር ዘይቤ ጋር የሚገናኙ ናቸው። አኗኗር ዘይቤያችንን በማስተካከል አንደኛው መከላከል የምንችለው። ኤክሰርሳይዝ በማድረግ እንቅስቃሴ በማድረግ የፋት ያልበዛበት አመጋገብ በማስተካከል እነዚህ እነዚህም በማድረግ ልንከላከላቸው የምንችላቸው ናቸው። በርካቶቹ ና ሃይፐርቴንሽን ና የስኳር በሽታ ካንሰርም ቢሆን ችግሩ ኮምፕሊኬትድ ሆነው ወይም ውስብስብ ችግር ውስጥ ከመግባታችን በፊት መከላከል የምንችላቸው ናቸው። ቀድመን በመመርመር ቀድመን በመለካት በሽታውንም ወደ ችግር ውስጥ ከመግባታቸው በፊት መከላከል እንችላቸዋለን። ምንም እንኳን ባለፉት ዓመታት ተላላፊ ባልሆኑ በሽታዎች ላይ የግንዛቤ ፈጠራና ተግባራዊ ምላሽ የመስጠት እንቅስቃሴዎች ዝቅተኛ ቢሆንም አሁን ላይ ከችግሩ አሳሳቢነት በመነሳት ልዩ ትኩረት ተሰጥቶት እየተሰራበት ይገኛል። በጤናው ዘርፍ የሚሳተፉ አጋር አካላትም የዚሁ አካል ሊሆኑ እንደሚገባ ወይዘሮ ስንታየው ጥሪ አቅርበዋል። ተላላፊ ያልሆኑ በሽታዎች በስፋት ገና ያልሰራንባቸው ናቸው። ተላላፊ እንደሆኑት አይደለም እስካሁን የነበረንና አሁን ግን በልዩ ትኩረት እየተሰጠ ያለበት ሁኔታ ነው ያለው። እየተሰራ ያለው ስራ የስክሪኒንግ ስራና ህብረተሰቡን ቀድሞ ራሱ እንዴት መከላከል እንዳለበት የግንዛቤ ስራ እየተሰራ ያለበት ሁኔታ ነው። ምናልባት አሁን ለቀጣይም አጋር ድርጅቶችም ሌላም አካል በተለይ ተላላፊ በሽታዎች በጣም ፕሮዳክቲቭ የሆነውን ሀይል ነው ወደፊት እያጠቃ ያለውና ወደፊት ይሄ ትኩረት ተሰጥቶ የግንዛቤ ስራው ቢሰራ ከዛ ውጭ ደግሞ አስፈላጊ የሆኑ ግብዓቶች እየተሟሉ ለተቋማቶቻችን ቢሄዱ የተሻለ ውጤት እናመጣለን ብዬ አስባለሁ። ማህበረሰቡ ተላላፊ ላልሆኑ በሽታዎች ተጋላጭ ላለመሆን የአመጋገብ ስርዓቱንና የአኗኗር ዘቤውን መቃኘት ይጠበቅበታለም ተብሏል። ከተሞች የአንድ ሀገር የእድገት መገለጫዎች ናቸው። ኢኮኖሚውን የጎዳው ከኮቪድ መልስ የጦርነቱ ጉዳይ ነው። ወደ 682.5 ሚሊዮን ብር እርዳታ አድርገናል። በሀገራችን የህዝብ ቁጥር እያደገ ነው ያለው። ለአንድ ሀገር ዜጎች መተዳደሪያ ህገ መንግስት እንደሚያስፈልጋቸው ሁሉ ከተሞች ደግሞ የራሳቸው ህግ ፕላን ነው። አገልግሎት አሰጣጡ ማጠቃላይ የከተማው ደረጃም፣ የኛ ከተሞች እንደሚታወቀው ብዙዎቹ የሚቆረቆሩት በፕላን አይደለም። የውሃም አካላትን ሳይጎዱ ግንባታዎች እንዲከናወኑ ካሁን በኋላ እንዳይገነባ ለማለት ጥረት እየተደረገ ነው። የከተማ ትራንስፎርሜሽን፣ አሁን አንድ ከንቲባ አንድ ዓመት ሁለት ዓመት በላይ አይሰራም። ኮንስትራክሽን ዘርፉ ብዙ ቅሬታዎች ያሉበት ነው። በዚህ ዓመት ችግሮችን የመፍታት ስራ ነው እየሰራ ነው ያለነው። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ አዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። ዘገባዎቹን አንዱአለም አለመና ነው ወደ እናንተ አደረስኩ። ስለተመለከታችሁ እናመሰግናለን።